ሰራኝለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና ተከበራችሁ የአዩ ቤተሰቦች እንደ የፍቅር ጎጆ ቤተሰቦች ለዋንኛው ያንኛው ቻናል ላይ ትዝ ስለሚለኝ ነው መሰለኝ። ያው እንትን እላለሁ ማለት ነው። ቀባጥራለሁ በመሀከል ማለት ነው። ያዩ ቤተሰቦች አዋሱ ነው። ያዩ ነው የፍቅር ቻናሉ፣ ቻናሉ የፍቅር ጎጆ ነው ማለት ነው። በዚች በጎጆአችን ውስጥ ማለት ነው ስለ ፍቅር፣ ስለ አንድነት እናወጋለን እናወራለን። እንሾካሾካለን ሳይሆን በይፋ እናወራለን ማለት ነው። ፍቅራችንን ማለት ነው ልክ ትሉና ልክ ምንም ያለ ማለት ነው። ለማንኛውም ሰላም ብያለ ብያላችሁበት ማለት ነው። ዛሬ ይዤላችሁ የመጣሁት ማለት ነው የጽናትን ድራማ አይደለም። እሱን ደግሞ ከሰዓት አመጣላችኋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት የአዩና የሰይድን ጉዳይ ነው። አንገብጋቢ አንገብጋቢ ሆኖብኛል ማለት ነው። ምንድነው አንገብጋቢ ሆነብሽ ብትሉ፣ ይቻ አያችሁ የምትባል ሴትዮ ሰይዶ ለሰይድ የሚማር ኔ ወለላ ከማለት በፊት ማለት ነው። ልደፈው ልደፈው ስለሆነ ማለት ነው። ቆይማን እንደዚህ ጠጠጠጠጠ ማለት ግን ምንድነው? ለምን አስፈለገ? ለምንድን ለምንድ እንደዚህ ረጋማትሎ ልጅ ሰሰከን አትልፍል ጉድኮኑ ዘንድሮ ሴት ልጅ ስታገባ ረጋ ትላለች ከሚባል ነገር ሲያርፍባት በቃ ስክን ትላለች ነበር ያልኩት። እኔ እንደ ራሴ ነው ሀሳብ የሰጠሁት ማለት ነው። ሀሳብ አስተያየቱን እንተውና ለበኋላ እናስቀምጠውና ወደ ቪዲዮ እንሂድ ማለት ነው። ቪዲዮ እንግዲህ ሰይድ ለአዩ እንትን ሪል ስቴት ሊገዛላት ነው ወይም ቤት ሊገዛላት ነው ማለት ነው። ወደ ሬስቴቱ ሄደዋን ሸሁ አዩ ሰይድ ሆነው ወደ ማናጀሩ ክፍል ጎራ ብለዋን ማለት ነው። ዛሬ እንግዲህ አዩ እዛ ቁጭ ብላ ባለ አንድ መኝታ ቤት ልገዛልሽ ነው ብሎ ሰይድ እንግዲህ ጓገጭ አድጉርጓታ ማለት ነው። እኔ ባለ አንድ መኝታ ቤት አልፈልግም፣ አልፈልግም እኔ ባለ መኝታ ቤት ነው ምፈልገው፣ ምክንያቱም ለሱመያ የገዛ ህላት እንደዛ ስለሆነ ነው። ሱመያ የገዛችው ባለ አንድ መኝታ ነው ባለ ሶስት መኝታ ነው። ስለዚህ ለእኔም አይበቃኝም፣ እንግዳ ቢመጣቢ ምላይ ምን ላይ ላስተኛቸው ነው? ሶፋ ላይ ላስተኛቸው ነው ወይ ብላ፣ ምክንያቱም ባለ አንድ መኝታ አንድ ሩምና አንድ ሳሎን አንድ ኪችን አንድ ደግሞ ትርፍ ማለት ነው። የሳሎን በርዶ ምና ያለው ማለት ነው። ስለዚህ አይበቃኝም። እንዴት ነው የሚበቃኝ ብላኝ ስትል ነበረ ማለት ነው። የቤት ጓዳቸውን አወታ ማለት ነው። ስትጨቃጭቅ ስትጨቃጭቅ ነበር ማለት ነው። አዩ ማለት ነው። እንግዲህ እሳት ናት፣ እሳት ናት። ጉጉይ፣ ለማንኛውም እንደ እኔ ናት መሰለኝ። እኔ ራሱ ትንሽ ለፈልፋለሁ መሰለኝ። ምን መሰሌ ሳይሆን ሀቅ ነው ማለት ነው። ስለዚህ ግን የእሷ ደግሞ በአስ ብስሚላ ብስሚላ ስላላቸው ማለት ነው ጊዜ ረጋ ረጋ ረጋ ሰከን ሰከን ማለት ነው ያለብሽ ማለት ነው። ሴት ልጅ ረጋ ሰትን ነው የሚያምርባት ማለት ነው። ግን የአንቺ ኔቨር ወጣ ኦቨር ኦቨር ሆኖ ይሄ የሚቻልም አይደለም ማለት ነው። ስለዚህ ረጋ በይ ሀዩ ለማንኛውም ሰከን በይ ለማለት ያክልም ለማንኛውም ይሄን ካላት በኋላ ይሄ ነው አቅሜ አይፈቅድም ባለ ሶስት መኝታ ቤት ልገዛልሽ አልችልም፣ አቅሜ አይፈቅድም። ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አያድርም፣ ብሏን ሰሄድ ሀቅ ነው ሷሄ ነው ማለት ነው። ሰው እንደ ቤቱ ነው የሚያድረው። እሷ ደግሞ ኪስህን አውቃለሁ። አቅምህን አውቃለሁ፣ አቅምህ ይሄን ሬስት ቤቱን ራሱ ሙሉ መግዛት ይችላል ብላለች። ከተቻለ ከተቻለ ሙሉ ሬልስቴዙን ገዝተ ስጠኝ፣ ካልተቻለ ደግሞ ሶስት መኝታውን ብላለች። እኔ በስሜ ነው የምፈልገው በማንም ስም ባንተም ስም አልፈልግም በስሜ ነው ምፈልገው ብላለች ማለት ነው እንግዲህ ከዚህ ሁሉ ጭቅጭቅ እና ንትርክ በኋላ እንግዲህ ሻሁም እንግዲህ ሻሁም በነገራችን ላይ ቤት ገዝተዋል ሪል ስቴቶች በነገራች በነገራችን ላይ አዲስ አበባ ላይ እየተጧጧፉ ነው ማለት ነው እውነት ነው ምላችሁ እየቀነሱ ነው ግን የኢትዮጵያ ህዝብና እንዴት ይገዛ ነው ኑሮ ራሱ ልቡን ፍሰስ አድርጎታል ማለት ነው ቤትን በምሳቱ እየተሰብበት ማለት ነው ስለዚህ ማለት ነው እኔ እንደ ሀሳብ ማለት ነው ሸሁን እንግዲህ ለኔ ቢሆን አጣብሱ ሌላ ምንም አልላችሁ ማለት ነው። ካልሆነ ግን ሰይድም ማለት ነው አራተኛ አምስት ከፈለግ አግባኝና ባለሶስታኝ መኝታ ቤት ለእኔም ግዛሌ ማለት ነው የምትሉ ሀዩን ማግበት ከዚ ከስደት ከመዳ ቤት አውጣት የምትሉ ማለት ነው ኮሜንት ላይ ጻፉ ማለት ነው። ለማንኛውም የነበረን ቆይታ የነበራቸውን ቆይታ ማለት ነው በጣም ተጨቃጨቀኝ። ለምንድን ነው እኔ ሰው ፊት እንደዚህ የምታደርገኝ? ለምንድን ነው እዛ ቤት ውስጥ እንትን ብለን ለአንድ መኝታ፣ ለሁለት መኝታ፣ ለሶስት መኝታ ቤት ተስማምተን ነው የመጣ ነው እንጂ ለአንድ መኝታ ከሆነ ለምን እዛው አንነጋገርም? እዛ እንደማንስማማበት አውቀህ ነው ወይ ዝም ካሜራ ላይ አውጥተ እኔን ክፉና መጥፎ ሴት የምታስመስለኝ ምን አስበህ ነው? ምክንያቱም እኔ አንድ መኝታም አልፈልግም ሁለት መኝታም አልፈልግም ሶስት መኝታ ነው እንግዳ ቢመጣብኝ እየታስተኛቸዋለሁ ታስተኛቸዋለሁ። ስለዚህ የአንተ ቤተሰቦችም ይመጣሉ የእኔ ቤተሰቦችም ይመጣሉ ጓደኛ ይመጣሉ። አንተ ከሀገር ሀገር መዞር አይሰለችህም እና ሱመያም ፍለጋ እኔ እንዴት ልሆንልህ ልሙትልህ ብለዋለች ማለት ነው። አረ ያም እኮ የአንቺ ቤት ነው የኔ ማለት የአንቺ ነው አላልኩሽም፣ የልጆቻችን ነው ብሏል። ነው እሱ ቢሆንም ግን እኔ ግን በራሴ ስም ካልሆነ አላምንም ብላለች። እውነቷን ልጅቷ የምታመን አይደለም። በነገራችን ላይ ዛሬ ማንም የምታመን አይደለም ማለት ነው። በራሷ ቤት ማስገዛቷ መልካም ነው፣ ግን እንደዚያ አይነት ተጨቃጫቂ መሆኗ ግን ልክ አይደለም ማለት ነው። እኔ እንደ ሀሳብ ነው እውነት የሚሆኑ ሀሳብ ግባይ ማለት ነው። ሰይድ እንዲህ ሁለተኛ ሚስት እንደዛ አይነት ጦስ ውስጥ ከ የሚያስገባ ከሆነ ለማንኛው ላላገባቸው እኔ ምክር ልምከራችሁ ማለት ነው። አንዷን በስነ ስርዓት ያዙ። እንደ ሰይድ እንደዚህ እናናችሁ እንዴ! በረው እኮ የሰይድ እኮ መላጣው ትንሽ ነበር። አሁን እኮ እናቴ በማንጅራቱ ወጥቷን ማለት ነው። ለማንኛው ምን ልበላችሁን ያየሁትና ያወራሁት ማለት ነው። ሌላ ምንም ምንም አልወረም አልጨመርኩም አልቀነስኩም ማለት ነው። ማንኛው ማናጀሩን ስትጠይቀው ባለ ሁለትም ባለ ሶስትም ባለ ባለ አንድ መኝታም ባለ ሁለት መኝታም ባለ ሶስት መኝታም አለ ብሏታ ማለት ነው። ይሄን ካላት በኋላ ይሄው አለ ብሏን፣ ስለዚህ ክፈልና እንሂድ አታጨቃጭቀይ ብለዋለች ማለት ነው። እሺ ብሎ እንግዲህ ብዙ ከተጨቃጨቁ በኋላ እሺ ብላ አዩ ማለት ነው። ተስማማን እንግዲህ አላቅ ከአንድ ወር በኋላ ተሁለት ወር በኋላ ቤቱ ራሱ ተሁለት ወር በኋላ ተሰርተ ያልቀው በኋላ ሌላ ቤት ገዝተህ እንዲሰጠኝ ህዝብ ባለሶስት መኝታ ሸጠህም ይሁን ምንም ይሁን አይመለከተኝ። እኔ የሚመለከተኝ ነገር ቢኖር ቤት ገዝተህ እንዲሰጠኝ ነው። ባለሶስት ብላ ተስማምተሻን በቃ? አሁን ሲላት ተዋውቶ ተስማምቻለሁ፣ ምን ሰማራጫለኝ? ያለች ያስመስላል። ያን ካለች በኋላ ከተስማማች በኋላ አይ ሰርፕራይዝ ልናደርግሽ ነው እንጂ ምን ትላለች የሚለውን ለማውቅ ያክል እንጂ እኔ ሰይድ ላንች ለውዷ ሚስቴ ባለ ሶስት መኝታ ነው የገዛሁልሽ፣ ምሏል ማለት ነው ሰይዶ። እንግዲህ ያው አሀዩም ደስ ብሏታል ማለት ነው። ይሄ መስል በቃ ፈገግ አለች ማለት ነው እኮ። ኔ ውድ በእኔ እንደማትጨክና ቃለው፣ ለምንድን ነው እኔን የምታበሳጭ፣ ለምንድን ነው እኔን የምታናድጭ፣ ለምንድን ነው እኔን ክፉ ሰው የምታደርገ ብላለች ማለት ነው። ያው ሰይዶ ያው እንግዲህ ትንሽ ላናዳት ብሎ ነው መሰለኝ። የማንኛውም ሰርፕራይዝ ተደርጋ ላይ ቤት ተገዝቶላታል ማለት ነው። ለማንኛውም ቤት የምትገዙ ባሎች እየደወላችሁ ማለት ነው፣ ስልካችን 0995555 ላይ ብትደውሉ ታገኙናላችሁ ማለት ነው። ቤት የምትገዙ ባለ ሶስት መኝታ ቤት የምትገዙ ብቻ ነው ያልኩት፣ ሌላ ሰው እንዳትደውሉ ማለት ነው። በዚህ ስልክ ማለት መላክ እኔ ቤት ቢኖረኝ እኮ ዛል በጣም ከዛ ቤት ከገዛሁ በኋላ ሂድልኝ ሂድልኝ አይባልም። ለማንኛውም ማለት ነው። አሁን እኮ ወደ አያምቱ ስንመጣ ማነው የወደደችው? ሰይድን ቤት ከገዛህልኝ ሂድልኝ አልፈልግህም አለችው። ቆይ የወደደችው ማለት ሰይድን ነው ወይስ ቤቱን ነው? እንዴት ማለት ስለገዛህልኝ፣ በጣም ቴንኪ፣ አመሰግናል ይህን ይወድጋል ብላ አቀፈችው። ለማንኛውም አቀፉን አቅፈዋለች፣ ግን ቢሆንም ሂድልኝ አይባልም ነውር ነው። በነገራችን ላይ ሂድልኝ እንዴት ይባላል? እንዲህ ቤት ከገዛህልኝ አልፈልግም ቤቱን የፈለገችው ወይስ ልጁን ነው? በነገራችን ላይ ማለት ነው፣ ጥያቄ ማለት ነው። ማንኛቸው የፈለገችው ልጁን፣ ቤቱን? አላቅ ማን እንደፈለገች ማለት ነው። ለማንኛውም እሷ የፈለገችው በግልጽ አማርኛ ለማውራት በቂ ምክንያት ነው ብያ ምናለው፣ ከፈለክ ከባህር ማዶ፣ ከፈለክ ጎንደር፣ ከፈለክ ጎጃም፣ ከፈለክ የትም አሜሪካን ቢሆንም ሂድና ፈልጋት፣ እኔ ቤቱን ከገዛልኝ አልፈልግም ብለዋለች። ሰሄድብን አሳዘነኝ፣ ምስኪን ማለት ነው። ሱመያ ምዛኝኝ ተላለች የሚጨመኝኝ ግን ሱመያ ወላሂ መርጠ ልጅ ናት ማለት ነው። እኔ በጣም የምወዳት ማለት ነው። ምክንያቱም ገና የመን እንዳሉ ነበር የምከታተላቸው የማያቸው ማለት ነው። በጣም ደስ የሚሉኝ ማለት ነው። እና ለማንኛውም ይሄን ያክል ሆኗን ማለት ነው። ይሄ ነበር ያለው ቆይታ ማለት ነው። ለማንኛውም እኔም ቆንጆ ነኝ ማለት ነው። ለማንኛውም እደውሉልኝ ምንም አለልም ማለት ነው። ለክፉ አልሰጥም ባል ቆንጆ ባልሆንም ማለት ነው። ስለዚህ ለዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ በእነሱ ስም ደግሞ ብዙ ደንበኛ በአገኙት መሰረት ለሱሚያም ለእሷም ለእሱም ማለት ነው ለሰይድም ሰርተፊኬት ተሰጥቷቸዋል ማለት ነው። ሰርተፊኬቱን አዩም ለኔ ብላለች እሷ ምን ሰርታ እንደሚሰጠት አላቅም። እነሱ ቪዲዮ ሰርተው አስተዋውቀው ነው ወይም ማስታወቂያ ሰርተው ነው፣ እሷ ግን ለእኔ ብላለች። አቤት ቅናት! የቅናት መንፈስ። ለማንኛውም ለአዩም ለሻሁም መብሩክ ብያለው። አልፍ አልፍ መብሩክ የምትኖርበት በሰላም በፍቅር የምትኖሩበት ቤት አላህ ያደርግላችሁ ማለት ነው። ለማንኛውም ቤት ለኔም ግዙልኝ፣ እኔም ቤት እፈልጋለሁ። ለምን አልፈልግም ብላችሁ ነው? እውነት የነኩም ብላችሁ ወይ ጥሩና ማለት ነው። እና ለማንኛውም መብሩክ መብሩክ ብያለሁ ወደ አያንቱ ስንመጣ አያንቱ ግን በጣም ነው የምትናደደው፣ በጣም ነው የምታበሳጨው ማለት ነው። በቃ ከሰው ላይ አትወርድም። አሁን ሱመያዝ ውስጥ ምን